በነገራችሁ ላይ ከተስማማችሁ ኤክስቴንድ አደርጋለሁ። እኔም የጃ አራት ወር ኖራለሁ አብሬያቸው። ከልጆችን ከምትወጅ ከሆነ እኔ እኮ ታስቆኝ ያላቸው ተታረቂ፣ የምትሉኝ ሰዎች እኔ ሌላ ላይፍ ውስጥ እኮ ነው ያለሁት። ሌላ ህይወት ውስጥ ነው ያለሁት። ደስተኛ ኔም ባለኝ ህይወት እንባ ያልመጣም ለምንድን ነው የጁጁ ያስለቅሳል። የጁጁ ያስለቅሳል የሴቷ ልጅ ጉዳይ ያስለቅሳል። ያልካደኝ እስካሁን ኮኮ ነው፣ ኮኮ ኪንግ ኮኮ ኪንግ ብላችሁ ጻፉ። ሁለተኛው ልጅ ጀግና ነው፣ ጀግና ነው እሱ እስካሁን አልካደኝ። ሌላው ትዝ አልላቸው ሁለቱ ዘይ አር ሃቪንግ ፋን። ያኔ ለምን አዋርደዋለሁ? ለምን አዋርደዋለሁ? እሱን አዋርጄ ምን ይጠቀማለሁ? አሁን ወጥቼ ማለት በሪሌሽንሽፕ ትጠያለሽ፣ አለቀ በቃ፣ ትጠያለሽ ተለያየተ ትለያያለሽ። ስለሌላ ስለ እሱ ክፋት ማውራት አይጠቅመኝም። ያው ልጆቼንም አይጠቅም እኔንም አይጠቅመኝም። ቢኮስ ኖባዲ ኬርስ። እናንተ ሪከርድ ታደረጉኛላችሁ ከዛም በኋላ ላይክ ና ፎሎ ነው የሚሰበሰብበት እንጂ ምን ይጠቅመኛል? ጥቅሙ ምንድን ነው እኔ እሱን ባዋርደው ብክበው ህይወቱን መኖር የሚፈልግ ሰው ነው። ተውት ከቻላችሁ፣ ካልቻላችሁ ማይ ዶንት ኬር እስና ማይ ቢዝነስ። እኔ እና እሱ የተለያየን ሰዎች ነን። ሀረገዊን ጆከር እኔኔ እናት የህይወት ምርጫሽን አስተካኪ። ጆከርን ወንድ አድርገሽ አሁን ጆከር ብለሽ ትዞር ያለሽ እኔ እናት ብልት ያንጠለጠለው ወንድ አይደለም። ኢትዮጵያ ምቾት አለው ዲፔንሶን የት እንደሚኖር ቢዚ ነበርኩ። ቢዚ ነበርኩ። አሁን ላይክ ጸጥ ሲል ቤቱ ይጨንቃል። ስለዚህ ራሴን ቢዚ ማድረግ እንዳለብኝ ገብቶኛል። ወይ ክላስ ጀምራለሁ ወይ የሆነ ነገር ራሴን ቢዚ ያደርጋለሁ። ያ ጁጁ ስቱ ሁለት አመት አሀድጋታሉ ብቻ ነው ሁለት አመት ጁጆ አራስ ነበረች። ሶስት ሳምንት ነበረች። ብቼን ሰውን ኮኳ አንድ አመት ነበር፣ አንድ አመት ከሁለት ወር ነበር። ምስል እንደምት አንዷ ሶናን ትልቁ ሶስት አመት ተኩል ነበረ፣ ስለዚህ ዊንዲ ነው ዛሬ ተማች ነፋስ እኮ እንዲ ሚጮሁ የአሜሪካ ነፋስ እኮ ሴጣን አለው ይህንን አስተካኪ ያለችኝ ቤታዬው እሺ አስተካክላለሁ ቤታዬ አንዷ ፎሎወሮች እንደዚህ እንደዚህ ያረገች የፀጉርሽን ክፋ አስተካኪ ተብለሻል ብላ መልእክትሽ ደርሶኛል ቤታዬ ኡጋንዳ ውስጥ ሽማሽስ አለኝ። አላውቅም ነበር እንጂ ትንሽ አይደለችም፣ ናት ለመካድ ከበቃችን ናቷል። ትንሽ አይደለችም። ሊሊ በጣም ጥሩ ልጅ ናት። አቡ ፋኖ ታሰረ። እኔ የሚያስቁኝ ልክ ኢትዮጵያ ሊገቡ ሲሉ መንግስትን የሚያሻፍዱት ቲክቶከሮች ልክ ኢትዮጵያ ሊገቡ ሲሉ መንግስትን ማሻፈድ ይጀምራሉ። መንግስትን በቃ መተሻሸት ይጀምራሉ። ጁጂ የብልጥናት እሳት ናት። የኔ ልጅ እንደ ሕፃን ታጫወታችኋለች የኔ ልጅ ምትለየው ጁጁ፣ እንደ ሕፃን ልጅ ታጫወታለች። አሁን ብታገኛችሁ ሕፃን እሱ አይደለች እሷ ነው የምታጫውተው ን ፋሲሌ ይሄ ነው እና ጁጁ ምርጥ ናት የኔ ልጅ የኔ ባህሪ ነው ያላት ፉሎፈን ሲበዛ ክፉ ሴት ወይ፣ ይሄ ታውቂኛለሽ። እኔ ክፋቴን እንዴት አወቅሽ? ሶሻል ሚዲያ ላይ ምንም ነገር ያደረኩት ነገር የለም። ያለሽውን ብለሻል ብዬ ስናገርሽ ከሰማሽን ክሰሺኝ። በራስሽ ንግግር ከራስሽ አንደበት በወጣው ንግግር ከተከሰስሽ ፀጥ ነው ማለት ነው። መጮህም አችም ክፉ ሴት ነች ልትኝ አችም እየተናገርሽው እንደ መስታወት ያሳየውሽ እኔ ሰው እንዴት በራሱ ንግግር ክፉ ሴት ናት፣ ዛሬ የተናገረችውን ታስቀምጣለች። ታዲያ ይህ እኮ ብልሃት ነው። ክፉ ሴት ወኛ አይደለም ብልህ ሴት ያ ከዛ ብላንካዬ አባቷንም ማወቅ አለባት። ልጇ ከአባቷ ጋር ቦንድ ማድረግ አለባት። አባት እንደ እናት እኩል ሪስፓንስብሊቲ ራይትም አለው በህግም በምን እኛ ደግሞ ነግሬሻለሁ፣ ሼርድ ካስተዲ ነው ልጆቻችን ጋር ያለን። እኔና አባቷ ሪሌሽንሽፕ የለንም። ልጆቻችን ላይ ግን ሼርድ ካስተዲ ነው ያለን። ሪስፔክት እንደራረጋለን። በልጆቻችን አንቀልድም። በልጆቻችን ዌልቢንግ አንቀልድም። ኦኬ ስለዚህ ጁጁ እኔ ጋር ራይት እንዳላት ሁሉ እኔ ጋ መሆን አባቷ ጋም የመሆን ራይት አላት። አባቷ ነ ይህን ደግሞ ሂዝና ሪቨን ባዳድ መጥፎ አባት አይደል፣ በእውነት መጥፎ አባት አይደል። ስለዚህ ይህን ያህል ኮንሰርን እንደሆነ ሊያስወራችሁ የሚችል ነገር ያለ አይመስለኝም። ሁለት ሀውስ ኦልድ ነው ያለ ዳድ ሳይድ ኦፍ ዘ ሀውስ አለ፣ ማም ሳይድ ኦፍ ዘ ሀውስ አለ። የተለያየው ሁኔታዎች ሆነው ኢትዮጵያና አሜሪካ ነው። ሶ ማይ ኪድስ አር ኢን ኢትዮጵያ አባታቸው ጋር። ከአባታቸው ደግሞ ነገሮች ሲያልቅ እኔ እምሄዳለሁ እነሱ ና ያለው እቆያለሁ፣ አራት ወር እነሱ ጋር። ከዛ ልጃቸው እመጣለሁ። ይሄ ነው ተግባባል። እኔና አባትየው በምንም መልኩ አንድ ላይ መሆን አንችልም። በምንም መልኩ በምንም መልኩ ግን በልጆቻችን ላይ ግን አንድ አቋምና አንድን። ያለ ናፍቆሽ አልመሰለኝ። ስሙ ነምራ ከሆነ? አዎ ናፍቆኛል። ለምን የምታዝነው? ምን የሚያሳዝነው ንገረኝ። እረፍት አድርጊ። ቴንክ ዩ። እረፍት ያስፈልገኛል። ሁለት አመት እኮ እንዴት እንደኖርኩኝ እኔ ነው የማውቀው። ክር ላይ እኮ ዋክ አድርጌ ነው የኖርኩት። አሜሪካን አገር ግን ዘመድ የለ፣ ሞግዚት የለ፣ ምን የለ። ዲዘርቭ አደርጋለሁ ይህን እረፍት። ባይ ዘ ዌይ በዛ እንጂ ዲዘርቭ አደርጋለሁ። ሁለት ስለ ሰብ ስራ እኮ ነው አንቺ ተለይቶ ለምደሻቸው ምናምን። አሁን እኮ አለም ቀለዋል። ኤኒ ታይም አሁን ከዚህ ዘግቼ መደወል እችላለሁ። ኤኒ ታይም አገኛቸዋል። ኤኒ ታይም ይደውልኛል። ትልቁ ልጅ ትልቁ ልጅ ይደውልኛል። ፌስ ታይም አብሬያቸው እንደሞል ነው፣ እንደ ፊልም አረገው። ቴንክ ዩ ትንሣኤ። የሆነ የለም ኒድ ት ወርክ ኦን ማይ ሄልዝ እኔ ላይ ሳይ ፍቅርዬ እና እኔ ምላችሁ አቡፋኖ ታሰረ፣ አቡፋኖ ታሰረ። እኔ እንዶም እንደ ድሮ ስራ አቁሜ ነው እንጂ እንደ ድሮ የድሮ ማንነት አሁን ጥሩ ሰውዬ ነው። ለሀጫሉ አስመስላ አለቀሰች አለች፣ እጂ ለሀጫሉ አልቅሻለሁ። መቼ ነው ያለቀስኩት? ድሮ አሁን አላልቅ። እኔም ባይን ለሰው አላሳይም። ለምንድን ነው ባይን ማሳይሽ? እኔ የገባኝ ድሮ አንዴ ኢንተርኔት ላይ አልቅሼ ጂጂ ስቀብኛለች። ባይዘወ አንዴ አንዴ ኢንተርኔት ላይ አልቅሼ ጂጂ ሳቀችብኝ። ስፖርት እየሰራው ነው ባይዘወ እየከሳው እና ጂጂ ሳቀችብኝ እና ከዛን ጊዜ ጀምሮ ኢንተርኔት ላይ አላለቅስም። እኔ በምንም ተአምር ኢንተርኔት ላይ ሳለቅስ ሳታዩኝ እምባዬን ዩል ኔቨር ሲ በክፉ ሐዘን ላይ ኤፕሪል ወር ውስጥ በክፉ ሐዘን ላይ ንፋሱ ንፋስ ነው ባይዘወይ መስኮትም ዘግቼ ይጮሃል። በክፉ ሐዘን ላይ ሆኜ ኤፕሪል ወር ውስጥ እምባዬን አላሳየኋችሁ። ዩ ውል ኔቨር ሲ ያ ማንም እዚህ ሶሻል ሚዲያ ላይ ስታለቅሱ የሚያዝንላችሁ ሰው እንዳለ ሁሉ እንባሽን እንደ ሪንግቶን መጠቀም የሚፈልግ ጠላትም እንዳለሽ እንዳትረሽ። እንዳታለቅሱ ኦንላይን ላይወትሽ እንዳታለቅሽ። የማንም መደበሪያ ነው ምትሆኝ፣ የማንም ሪከርድ ላይክ መሰብሰቢያ ነው ምትሆኝ። ኖባዲ ኬርስ። አለቀሽ አላለቀሽ ፈረጥሽ ተነሳሽ ኖባዲ ኬርስ። የሚወድሽ ሰዎች ተከሻለ ሄጅ እናልቅሽ ሚወድሽ ሰዎች ከሄደሽ ፍራስትሬሽን ተናገሪ። ያ ያ ፏጫል ናኒካ ጎረቤት ሰው እና ይሄ ነው እና ኤኒወይ አቦ ፋኖ ታስሯል። አቦ ፋኖ በድሮ ማንነቴ ቢሆን ቪዲዮ ክን አውጥቼ ጥላቻ ንግግርን ፋኖን እንዴት ሰፖርት ስታረግ እንደነበረ ከነማርሸት ጋር ግንኙነት እንዳለግ ምናምን እሱን ነገሮች ሁሉ አውጥቼ ምናምን ዱብ ዱብ ዱብ ባረግልህ ደስ ይለኛል። ግን ያ ሂዝም ቃልት የወረደ አሉ። ጆን ዳንኤል ተፈቷል። ጆን ዳንኤል አንድ ላይ የሆኔት የቲክቶከሮች የሚታሰሩበት ነገር ቢኖር ጥሩ ነው። ቲክቶኮሮች የሚታሰሩበት እስር ቤት ምናምን ቢኖር ጥሩ ነው። ይቅርታ ልጉርስ፣ ምሳ የበላው ነው ማወራችን ነው። ያ ና አይጠቅም ልጆች አሉት። ልጁ ሚስቱንም ላስት መንዝን ያጣው አንድ የልጆቹ እናት ምናምን ጅል ነው ያልተማረ ነው። አስራ አራት ዓመት የማዳም ሻይ ቀቃይ ነው አቦፋን ነው እና አባዬ ላብስ። ስለዚህ ካልተማረ ሰው ምን አይነት ንግግር ነው የምጠብቁት? ገብቷል ለሱ የባላባትነት ልጅ ስድስት ማድበሬ አባትና እናቱ ስላሉ የባላባት ልጅ ነኝ ብሎ እኮ የሚያስብ እኮ ነው። ያ እና የባላባት ልጅ ነኝ እኮ ብሎ የሚያስበው ስድስት ማድበሬ አባት እናቱ ስላላቸው፣ እንዴት ይታሰራል የባላባት ልጅ ምናምን ይላል። መቶ ማለት ነው ያላዝንባቸዋል። ከዛ እናንተ አማሮች ደግሞ አንበሳ ተወርዶለታላችሁ። ኢቭን የባለፈው ኦሮሞ እና አማራ ልጆች ሲጣሉ ሲተጋገቱ የእሱ ኢንቮልቭመንት ነበረ። ኦሮሞ ልጆችን አሳግቷል። ሂዩማን ትራፊከር ነው። ብር ሲለዋወጥ ነበረ በሰዎች ሕይወት ብዙ ነገር። ስለዚህ በአማራ ትግል ኮይን የነገደ ነው። ሌባ ነው። ያ አሁን ደግሞ ኦሮሞ ነኝ ብሎ ይወጣል። ወረባቦ ነው። ኢቭን ኦሮምኛ ሊያወራ ይችላል ኦሮምኛ ሊያወራ ይችላል፣ እስር ቤት ውስጥና እኔ የሚያስቀኝ እዚህ አፕ ላይ አማራ ነኝ ማለት ያሸልማል። የሆነ የለም አማራ ነኝ ማለት ያሸልማል። እዚ ፕል ያስቀያልኩ አማራ ነ ማለት አሁን ይሄ ሚኪ ይሄ ለማኙ ማለት ነው። ወፍራሙ ለማኝ ልመናን መክሊቱ አድርጎ ቤት መኪና፣ ምን እያለው ከማዳም ቅመሞች ሽቶና ስልክ የሚቀፍለው አወቃችሁት? ሚኪ የሚባለው ከሀቢባ አጋጌ የሚጫወተው እኔ አለ ከልጅነት ጀምሮ ጎንደሬን ነው ማግባት ምፈልገው፣ ሌላ አልፈልግም፣ ጎንደሬን ብቻ ነው ማግባት ምፈልገው ምናምን ምናምን ይልላቸዋል ማለት ነው። ኦልሬዲ ኮ ጎንደሬን አስረግዞ እኮ ነው ሚጌ እኮ አስረግዟል። ጎንደሬ ልጅን አሁን ቤት ሲገባ ምናምን እሱን አይታ ምናምን መጣ እንዴት ታታየ ምናምን እንድትለው ጎንደር ሬ ልጅን አስረግዞ ማለት ነው። መጣና እናንተ ጋር እኔ ማግባት የምፈልገው ጎንደሬና ጎንደሬም ብቻ ነው፣ ገብቷችሁ ይላሉ። እናንተም ጎንደሬውም ደግ ነው፣ ጊፍት ይሰጣል። ፈረደ ታታዬ መጣክ ምናምን ብላ አስረግዟል። የሚደግፈው አማራ አንቺን ምን አስጨነቀሽ? ለምን አያስጨንቀኝም? አማራ ኪሱ እንደዚህ ሲራገፍ እንደማየት የሚያሳዝን ነገር የለም። አማራ ነኝ ማለት ሊያሸልም አይገባም። አማራ ነኝ ስትይ ለአማራ ሕዝብ ምን ትሰሪ ያለች ነው። እዚህ አፕ ላይ ሁለት አማራ ጊፍተሮች ወደ ሁለት ሚሊዮን ዶላር ገደማ ገንዘብ ገንዘብ አውጥተዋል፣ ገንዘብ ሰጥተዋል። እዚህ አፕሌ ብቻ ሁለት ሚሊዮን ዶላር፣ የአማራ ህዝብ ያንን ሁለት ሚሊዮን ዶላር ቢያገኝ አስበሽን። ሁለታውን ሽማግሌ ሲኒየር ሲቲዝን ጊፍተሮች አላችሁ፣ ያረጁ ፀሐይ ማይወጣ የሰውነት አካላቸው ላይ ራሱ ሽበት የወጣባቸው ሽበት ይሄ ዊግ እዚህ ጋር እንዳይቸ የነበረ ሽበት ካረሳችሁ ብዬ ነው፣ ሾርት ሚሞሪ ስለሆናችሁ ሽበት ብልታቸው የብልት ፀጉራቸው ድረስ የቂጥ ይቅርታ የመቀመጫ ፀጉራቸው ላይ ድረስ ሽበት ያወጡ ከርካሳ ሽማግሌዎች፣ ከርካሳ ሽማግሌዎች እነሱ ከሁለት ሚሊዮን ዶላር በላይ በጊፍት ኢንተ እዚህ ቲክቶክ ላይ ሰጥተዋል። ያ ሁለት ሚሊዮን ዶላር ለአማራ ህዝብ ቢሄድ ስንት የአማራ እናት በወሊድ ምክንያት አትሞትም ነበር። በትንሽ ህመም ስንቱ አያልቅም ነበር። እነዚህ ካርካሳ ሽማግሌዎች ዲፕረስድና የተሸማቀቀች ብልታቸውን አንዷ ስላነቃቃችላቸው በየሴቱ ፔጅ እየሄዱ ገንዘባቸውን የሚደፉ ሴቱና ተሳዳቢ ወንዶች፣ ያ እነሱ ጋር ማለት ነው። ገንዘባቸውን ከሚደፉ ለአማራ እናት ስንት ጤና ጣቢያ ይከፍታል! ስንት ጤና ጣቢያ ይከፍታል! ስንት አንድ ሚሊዮን ዶላር ወደ ስንት ጤና ጣቢያ ይከፍታል? ስ ገመቱ ወደ አንድ ሺህ ጤና ጣቢያ ይከፍታ በየቀበሌው አንድ ሺህ አንዳንድ ጤና ጣቢያ ቢኖር እኮ አንድ ሺህ ቀበሌ ጤና ጣቢያ ቢኖረው ሁለት ሺህ ቴንኪው ፍቅር ይህንን እንደዚህ ቢኖረው እኮ ስንትና ስንት እናቶች ተርፈዋል። በወሊድ ምክንያት ስንትና ስንት እናቶች እና ህፃናት በወሊድ ምክንያት እናት አትሞትም፣ ህፃናቶች አይሞቱም። ይህንን ግን አታገናዝቡ እናንተ ልክ ይህን ስትል ትመጡና ምቀኛ እንቁርቲ በሉኝ እናንተ እኔ ደግሞ ከኔ ስድብ ስለማይወጣ ብዙም ስድብ አልችልም እኔ በድሎ ነው እናትና አባት ያሳደጉን ስድብ አላስተማሩኝም ይህ